ኩላሊት የኩላሊት ስራ ይሰራል። ጉበት የጉበት ስራ ይሰራል። እጁም የእጁ ስራ ይሰራል። እግሩም የእግሩ ስራ ይሰራል። እስኪ እግር የእጅ ስራ ይሰራል? አይሰራም። ጉበት የኩላሊት ስራ ይሰራል? አይሰራም። ጮገራ የስጋ ስራ ይሰራል? አይሰራም። ሁሉ ብልቶቹ በተለያየ ነገሮች ስራ እንደሚሰጡ የእግዚአብሔር ጸጋም እንደዚህ ነው። ምክንያቱም ጸጋ ለሁሉ ሰዎች ምን ሆኗል? ተሰጥቷል። ስጦታ ሲሰጥላቸው በተሰጠለት ነገር በአንድነት ጸንታችሁ ሲሰሩ ብቻ ነው መለወጥና መቀየር የምትችለው። ጸጋ በቅናት አይሰራም። ጸጋም በፍክክርም አይሰራም። ጸጋ በብስጭትም አይጸናም። ጸጋ በመቃወምም አይጸናም። ምክንያቱ ጸጋ ራሱ የቻለው አንዱ አካል ብልት ነው። ጉበትና ኩላሊት አብሮ እንደማይሰራ የኩላሊት ስራ የጉበት ስራ እንደማይሆን የጉበት ስራ የኩላሊት ስራ እንደማይሆን ጉበት ከጎደለ ጤና ሁሉ እንደሚያም ኩላሊቱ ከጎደለ ጤና ሁሉ እንደሚያም መካከላችሁ ላይ ፍቅራችሁ ግን ከጎደለ ሁላችሁ ግን እንደምትታመሙ ማወቅ አለባችሁ። ወንጌል ስንሰራ ትንቢት የተገለጠለት ወንጌል የምሰብክ አስተማሪም ሰጪም አጠቃላይ የፈውስ ጸጋ የሚያገለግልን የታምራ ጸጋ የሚያገለግልን የሁሉ አገልግልን ስንሰበሰብ ግን ፍቅር ከሌለን አንድ ቀን እንበተናል። ምክንያቱ እኛ አንድ ላይ የሚያረግ መንፈስ የለ እኛ ፍቅር የሚጠላ ከሆነ እግዚአብሔር ከኛ ጋር የሌለ ማለት። እግዚአብሔር ከኛ ጋር ከሌለ የሚሰበሰብ መንፈስ የለ። ምንድነው ያለው? ስጋ ነው ያለ። አገልግሎት የሚተጋ በፍቅር ውስጥ ነው። ሁላችሁ እርስ በራሳቸውን መዋደድ አለባችሁ። እዚህ ቃል ውስጥ የሚያስተምረው ሶስት ነገር ያስተምራለሁ። አንደኛው ሁሉ ሰዎች በሰውነታቸው ውስጥ ያላቸው በተለያየ አይነት ሰውነት ውስጥ አለ ብልቶች በተለያየ ነገር እንዳለው ኩላልት የኩላልት ስራ ይሰራል። ጉበት የጉበት ስራ ይሰራል። እጁም የእጁ ስራ ይሰራል። እግሩም የእግሩ ስራ ይሰራል። እስኪ እግር የእጅ ስራ አይሰራም። ጉበት የኩላልት ስራ ይሰራል? አይሰራም። ጮገራ የስጋ ስራ ይሰራል አይሰራም። ሁሉ ብልቶቹ በተለያየ ነገሮች ስራ እንደሚሰጡ የእግዚአብሔር ጸጋም እንደዚህ ነው። ምክንያቱም ጸጋ ለሁሉ ሰዎች ምን ሆናል ተሰጧል። ስጦታ ሲሰጥላቸው በተሰጠለት ነገር በአንድነት ጸንታችሁ ሲሰሩ ብቻ ነው መለወጥና መቀየር የምትችለው። ጸጋ በቅናት አይሰራም። ጸጋም በፍኩኩሪም አይሰራም። ጸጋ በብስጭትም አይጸናም። ጸጋ በመቃወምም አይጸናም። ምክንያቱ ጸጋ ራሱ የቻለው አንዱ አካል ብልት ነው። በዚህ ጉበትና ኩለርት አብሮ እንደማይሰራ የኩለርት ስራ የጉበት ስራ እንደማይሆን የጉበት ስራ የኩለርት ስራ እንደማይሆን፣ ጉበት ከጎደለ ጤና ሁሉ እንደሚያም፣ ኩለርቱ ከጎደለ ጤና ሁሉ እንደሚያም፣ መካከላችሁ ላይ ፍቅራችሁ ግን ከጎደለ ሁላችሁ ግን እንደምትታመሙ ማወቅ አለባችሁ። ወንጌል ስንሰራ ትንቢት የተገለጠለት ወንጌል ምሰብክ አስተማሪም ሰጪም አጠቃላይ የፈውስ ጸጋ የሚያገለግልን የታምራ ጸጋ የሚያገለግልን ይህ ሁሉ አገልግልን ስንሰበስብ ግን ፍቅር ከሌለን ሁላችን በሽተኞች ነን። ፋይናል ምንድ ነው? ፍቅር ነው። አመን ብል ሲማ ትንቢትም አገልግላችሁ ታምራትም አደረጋ አካሉ አንድ ነው። የትንቢትም አካል አንድ ነው። የታምራትም አካል አንድ ነው። የፈውስም አካል አንድ ነው። የአስተማሪም አካል አንድ ነው። ምክናቹ ሁላችሁ እርስ በራሳቸውን መዋደድ አለባችሁ። አገልግሎት ሚተጋ በፍቅር ውስጥ ነው። ፍቅር የሌለ መንግሥት አይዘልቅም። እስከ አንዴ አሜን። ፍቅር የለ ስብከት አይቀጥልም። ያለ ፍቅር ስንሰበሰብ አንድ ቀን ይንበተናል። ምክንያቱ እኛ አንድ ላይ የሚያደርግ መንፈስ የለም። እኛ ፍቅር የሚጠላ ሆነ እግዚአብሔር ከኛ ጋር የለ ማለት ነው። እግዚአብሔር ከኛ ጋር ከሌለ የሚሰበሰብ መንፈስ የለ ማለት ነው። ምንድ ነው ያለው? ስጋ ነው ያለው። ስጋ ደግሞ የራሱ ፍላጎት ነው የሚያደርገው። ያንተ አንዱ ነገር ቢጎል ምን አገባላል። ያንቺ አንዱ ነገር ቢጎል ስለ እሷ እና አይመለከትም ይላል ምክንያቱም ያንቺ እንዲያሰብ የሚያደርገው እኔ የዝጋ ፍቅር ስኖር ብቻ ነው አሁን ቸርች እያገለገልኩ ያለው ወጣ ሆኔ ወይ ደግሞ በተለያየ ጭንቀቱ ሳለ ሰዎች መጡ ሲመጣ በጣም ጨንቆኛል በዚህ ጉዳይ ላይ ቃል አውጣልኝ አለ ቸርች ወጣም ይሁን መንገድ ላይ ወይ ፍርድ ቤት ቀጠሮ አላችሁ በቃ ግን ጨንቃ ለአንተ እኔ ለአንተ መጸለይ የሚችለው የዝጋ ፍቅር ስኖር ብቻ ነው የዝጋ ፍቅር ከደለስ ግፍትር አድርገ ልፋለሁ የዝጋበር ፍቅር ሲኖር አንተ የተናገርከ ነገር እንደርስታንድ አድርጌ ነው መጸለህ የሚችለው በዛው ባለበት ቦታ ላይ በመጣሽበት ቦታ ላይ እኔ ለአንቺ መጸለህ የምችለው በምንድ ነው የዝጋበር ፍቅር ውስጤ ለስኖር ብቻ ነው ተቋቁሜ ና ልጸልህ ብዬ ቃል ማስ የምችለው ካለሆነስ አንተ ለመጨበጥ ራሱ ይጸየፋለሁ የዝጋበር ፍቅር ሲኖር እኮ ነው ካንሰር ላይ እጁ መጫን የምትችለው ምክንያቱስ እሱ የያዘ ካንሰር አንተም ሊይዝ ይችላል ባጎነት በሽታ የለም ብለህ ነው ነው ስነ ባጎነት በጎነት በሽታ የለም ብለው እስኪ ነገር ነው። በጎነት በሽታ የለም ብለው ምክንያቱ ካንሰር የያዘ ሰው እግሩ ሁሉ የበሰበሰ ሰው የእጁ ምጥጭ ነው እኮ በጎነት የተማር ከዝጋበር ነው። በጎ ሰርተ በሽታ እንደማትቀበል ታውቃለ። አዩ የአገልግሎት ሁሉ መሰረቱ ምንድን ነው? ፍቅር ነው። ምንድ አለ የዚህ ሮሜ ምዕራፍ 1 ቁጥር አንድ ላይ ሁሉ ነገር አደርጉና ግን መነሻችሁና መድረሻ ምንድ ነው አለ ፍቅር ነው አለ። በፍቅር ላይ ያልጸናው የትኛው ነገር አልፎ ማሄድ አይችል። ምክንያቱስ መሰረት የለው። መሰረት የሌለበት ምንድ ነው ፍቅር ስለሌለው ቤተ ክርስቲያን። አሁን ሰዎች እግዚአብሔር አይኔ እንዲከፍት ብለው ይጸልያሉ። እግዚአብሔር ሆይ ሰው እንዲወድ እስኪ ሊበሰጠኝ ብሎ አጸል። አይን ተከፍቶብ ሰው የሚያትወድ ከሆነ ይዘጋዋል ተመልሰው። ምክንያቱ መሰረቱ ፍቅር ነው። አይን ከመከፈት በፊት ላይ ወንድም የሚቀበልበት ልብ ስጋ በረው ስጠኝ ብለህ ካልጸለቅ አይን ተከፍቶ ብህ በዛ ወይ? ኢየሱስ የማይወድ ሰው ፍቅር የሌለ ሰው ፍቅር የሌለ ሰው ኢየሱስ አይወድም። ኢየሱስ አይወድም። ሰውየው ይወድ ያለ ፌክ ነው ወይ ሚስት ብትኖር እኔ የሚስቴ እህት ይነጋለች ይነጋ ወይ ሚስቴ ወንድም አለ ሚስቴ የሚወድ ኮነ የሚስቴ ወንድም ላይ የሚያደርገው ነገር በመጠንቀቅ ነው የሚያደርገው። ምክንያቱም ወንድሙ ስለሆነ አዝኖ ሄዶ ለእሷ ከነገረ እሷ ስለምትከፋት እሷ እንዳይከፋ ብዬ ወንድሙ ምን ርገነ ቴክር አድርጋለሁ። ወንድሙ ቴክር የሚያደርገው ለሚስቴ ብዬ ነው። እኔ እኮ ያገባ ሚስቱ ነው እንጂ ወንድሙ አላውቅም። ሚስቴ እሱ ሄዶ አዝኖ ከነገረ ታዝነኛለች ብለ ስለሚያስብ ለሚስት የተለየ ፍቅር ስላለ ወንድሟ እንደሷ ነው የሚያንከባክባት። ወንድሟ ክብካቤ ያገኘው ከምን ተነሳ ነው? ከሚስቴ ይገባቸው ወንድ ወንድሜ ክብካቤ የተለየ ነገር የሚያደርገው ምንድን ነው? ምን አድርጎ ነው? የገዛብን ነገር አለ? የለም። አለ ወይ? የለም። የሸለመ ነገር አለ? የለም። የገነባልኝ ፎቅ አለ? የለም። የገዛልኝ መኪና አለ? የለም። ወንድሙ የተለየ ክብካቤ የሚያደርገው ይኔ ለሚስቴ ብዬ ነው። የሚስቴ ፍቅር ነው ወንድሙ እንዲከባከብ የሚያደርገው። አሜን በል ኢየሱስ የሚወድ ሰዎች የበሱን በሱ መንግስት፣ የዳነው በሱ በሱ ደም የዳኑ ሰዎች ካልወደድኩት እኔ ኢየሱስ አልወድም። ምክንያቱም እኔ አንተ በክርስቶስ የዳነ ወንድም ሳይወድ እንዴት እንዴት ኢየሱስ ይወዳለሁ? በክርስቶስ የዳነ ወንድም የጠላ ኢየሱስ ይወዳለሁ እንዴት እዳለሁ። አገልግሎት መሰረት አለው። የትኛው አገልግሎት መሰረት አለው? መሰረቱም ኢየሱስ ነው። ከዛስ ፍቅር ነው። አገልግሎት ማገልገል ሁሉ ትችላላችሁ፣ ግን ፍቅር ከሌላችሁ አትቀጠሉ። የምትቀጠሉ ፍቅር ብቻ ሲኖር ነው። ያው ስሙ ጸጋ፣ ስጦታ እንዳይነካ ከፈለጋችሁ አይነካም። ፍቅር ግን ከሌለ ይነካል። ምክንያቱ ጸጋ ማቆየት የሚችል ፍቅር ሲኖር ነው። ፍቅር ሲኖር ምንድን ነው የማትሆነው? ጠማማ አትሆንም። የዋ ነው የምትሆነው። ምክንያቱስ ፍቅር ከሌለ ፍቅር ምንድን ነው የምሰራ አንተ ይቀርጻል። ከዛ ቤዝ ያደርገዋል። ከዛ ያስተካክላል። ከዛ ምን እንደሆነ ራሱ ቀርጾ ኦርጋናይዜሽን አድርጎ እንድትራመድና እንድትኖር መንገድ አድርጎ ፍቅር ራሱ አንተ ገና እንደገና፣ አሜን ወይ? ዛሬ ለሁላችሁ የምጸልየው የተቀበላችሁ ተልእኮ ወደ ግቡ እንድታደርሱ የእግዚአብሔር ፍቅር ይብዛችሁ። አሜን፣ በኢየሱስም የእግዚአብሔር ፍቅር ይብዛባችሁ። የእግዚአብሔር ፍቅር ይብዛባችሁ። የእግዚአብሔር ፍቅር ይብዛባችሁ። ው እናንተ በህይወታችሁ ውስጥ ሚስ ያደርጋችሁ ነገር አንድ ነገር ነው። ምክንያቱ የምትፈልጉ ነገርና የምታገኙ ነገር አልተገናኛችሁም። የምትፈልጉ ነገር እናንተ እያንዳንዳቸው ጥቅማቸው ፎከስ አድርጋቸው ነው የምትፈለገው። ኢየሱስ ግን ብ ምለው እኔ የፈለጉ ነው እስኪ ነገር ግ ኢየሱስ እኔ ፈለጉ እያ ነው ብሎእ ሚገ ደገሞ ኢየሱስም ፈለግ ብሎት ኢየሱስ ባገኘ ጊዜ ለአንተ የሚያስፈልገው ነገር ያን ጊዜ ታገኛል። ኢየሱስ ካላገኘ ለአንተ የሚያስፈልገው ነገር እንደማታገኘው ይወቅ ብሎት ብዙ ሰዎች በጣም ጥያቃቸው እንዲታይ ነው የምትፈልጉ፣ መዝገባቸው እንዲነበብ ው ሰማይ የአንተ መዝገብ ካየ ቆይተዋል። ምክንያቱ አንተ ነው ሰማይ ያላየው። ንገሩ ሰማይ መዝገብ አይተዋል ብሉት፣ አንተ ነው ሰማይ ያላየ ብሉት። ውስሙ በእግዚአብሔር እጅ ስር የተሰወረ መዝገብ የላችሁ። ንገሩት በእግዚአብሔር እጅ ስር የሚሰወረው መዝገብ የለም ብሉት። በድምስ ስሙ ጽኑ የሚባል ምንድን ነው? መጽናት የሚባል እስኪ መጽናት የሚባል የሚ አንድ ነገር ስትቀበሉ በዛ ጉዳይ ላይ ጸንታችሁ ካልቆያችሁ የዛ ነገር ትርፍ አታገኝም። አሁን የሆነ ማለት ተገዛችሁ የዛሬ ወይ አስር ሚሊዮን የሆነ ማለት ተገዛ። ከዛሬ ሁለት ወር በኋላ አስር ሚሊዮን አንድ መቶ ሺ ሸጠ። ከአንተ የገዛ ደግሞ ከዛሬ ሶስት ወር በኋላ አስር ሚሊዮን ሶስት መቶ ሺ ሸጠው መቶ መቶ ሺ ነው ተረፈ ያለው አንዱ ደግሞ ቁጭ አድርጎ ሶስት ዓመት ቆየና፣ አምሳ ሚሊዮን ይሸጠው። ራሱ መሬት ነው፣ ካሬ አልተጨመረም። ራሱ መሬት ነው፣ ቆየች። አንዱ ገዛና ረሳው። አንዱ በየወሩ ነው ሶስት ወር እየቆየ ሲያወጣ፣ መቶ መቶ ሺ ያገኝ ነበር። አንዱ ደግሞ ሶስት ዓመት ቆይቶ ያቺ መሬት አምሳ ሚሊዮን ሸጠው፣ ሰላሳ ሚሊዮን ትርፍ አገኝቶ ምን ትላለ? አንተ መቶ ሺ የሚያገኘው ያለመቆየት ነው። የቆየት ስንት ወር ነው? ሁለት ወር ነው ከዛ ገዝቶ ደግሞ መቶ ሶስት መቶ ሺ የሚያገኘው ሶስት ወር ነው የቆየው። ከአንተ የገዛ ደግሞ ሶስት ዓመት ነው የቆየው። ያቺ መሬት ካሬ ሳይጨምር ካሬ ሳይቀነስ ነው አምሳ ሚሊዮን የተሸጠ። ስትዘገዩ ከዚህም በፊት ከአንተ የዘገየ በረከት ሁሉ ወደ አንተ ይመጣል። ለዛ እኮ ነው መታከል የሚያስፈልገው። መተከል የሚያስፈልገው ለዚህ ነው መተከል መተከል የሚባል የማይተከል ሰው መሰረት የሌለው መሰረት የሌለ ሰው አይለመልምም ምንድን ነው የሚያስፈልጋቸው ፍቅር ሲኖር ነው መተከል የሚገባ ፍቅር ከሌለ ምንም ነገር አይገባም ለኛ ምክንያቱ እኔ ፍቅር ከሌለ ማንም ሰው ሲያገኝ ለጥቅም ነው እንጂ ለሱ ሊጠቅም አላገኘው ለጥቅም ብቻ ነው የሚያገኘው ለጥቅም የምታገኛችሁ ሰዎች ምክንያቱም ምንድን ነው? ፍቅር ሳይኖር ስቀር ነው። እናንተ እኮ ፎከስ አድርጋችሁ የምትፈልጋችሁ ሶስት ነገር ነው። አንደኛው ታምር እንደሆነልኝ፣ ባይሆንስ? ሁለተኛ ጥያቄ እንድመለስ፣ ባይመለስስ? ዝም ያለች ሶስተኛ ጌታ በር እንድከፍት፣ ባይከፍትስ? ባይከፍት በተባይ ቆንጆ አንተ እንድትተከል ይፈልጋለ እንጂ የተዘጋቢ በር የለም። አንድ ሰው ከክፍለ ጋር አዲስ አበባ መጣ። ዛሬ ከክፍለ ጋር አዲስ አበባ ሲመጣ የአዲስ አበባ ሲስተም ለማገኘት በትንሹ አንድ ዓመት ይሆናል። ምክንያቱ መበላት፣ መጠጣት፣ ትራንስፖርቴሽን ታክሲ የት እንደሚያዝ፣ ከዛ መኪና ከየት እንደመጣ፣ ዝብራ የት እንደሆነ፣ እንደዚህ ሆንክና አንተ የራሱ ከአዲስ አበባ አሜሪካ ሄድ። አዲስ አበባ አምሳ ዓመት ሰውዬ አሜሪካ ሲሄድ የአሜሪካ ሲስተም ለማግኘት አምስት ዓመት ትፈጀዋል። ነገሩ ስቴፕ ቱ ስቴፕ ነው፣ በመተከል ውስጥ ነው። ነገሮቹ አጣርተ ማየት የምንችለው ሰዎች ኢየሱስ አቀለ ስትል አቀሉላል አላቂም አይልምኮ ታቃችኋል፣ እና እናቃለን እስኪ ኢየሱስ የምታውቁ ሰው ሁላችን እናቀል ብሎ እጃችን እናነሳለን። ግን ኢየሱስ እኮ አናቅም። ኢየሱስኮ ብናቅ አንረበሽም። እስኪ ቤተ ውስጥ ኢየሱስ አለ የምትል ሰው እጅ አንሳው። ተለ ኢየሱስ ቤተ ውስጥ አለ የምትል አለ ቤታቸው ውስጥ። ስለዚህ ካለ እኮ አትረበሽም። ዩ አንደርስታንድ ሚ እንዳለ ያለማወቅ ሁኖ እነ የሚፈልገው ኢየሱስ ከሆነ ለምንድን ነው የምትረበሹት? እሺ ንገሩኝ። እንደ ጴጥሮስ ነው፣ ዋስ ዮሐንስ እኮ ልሻገሩ ሲሉ እኮ አውሎ ንፋስ ስነሳበት ኢየሱስ ታንኳይቱ ውስጥ በስጀርባ ገብቶ ተኝቶ ነበረ። ኢየሱስ ታንኳይቱ ውስጥ እንዳለው ንፋስም አይርም ለእሱ እንደሚታዘዝ ያለማወቅ ነው። ስጠፋ አይገድም ብሎ ነው ጨውበት። ኢየሱስ ቤታቸው ውስጥ ካለ ለምንድን ነው የምትረበሹ? እስኪ እንደማትጠፋ እንደማትሞት፣ እንደማትከሰር፣ እንደማትሸነፍ እሱ ካለ ታውቃለ። ስለዚህ ለምንድን ነው የምትረበሹት? ትንቢት የኢየሱስ መገለጫ አይደለም። ትንቢት ያንተ ችግር ኮንፎርም ነው። ትንቢት ምንድን ነው? ችግር መንገር ስማ፣ ፕሮፌሲ ማለት ያለበት ችግር ይፈታል ወይ አይፈታም? አዎ እግዚአብሔር ችግሩ ፈታሉ ብለዋል፣ ብለዋል እኮ ነው ነገር ለ አለ ሌላ ነገር ችግር ፈታሉ ብለዋል፣ ብለዋል ስላለ ሰውዬ አዎ ብሎኛል

ግን ትክክልኛ አትድን በቃ ሌላ ነገር የለምኮ ትንቢት አሳዳጅ አትሁን የእግዚአብሔር ፍቅር አሳዳጅ ሁን ነገሩ ትንቢት አሳዳጅ አትሁን ብሎ እስኪ የእግዚአብሔር ፍቅር አሳዳጅ ሁን ብሎ እስኪ ትንቢት የሚያሳደዱ ሰዎች አይለወጡም ከዛ ምንም ነገር የማያገኙ ትንቢት አሳደው የሚኖሩ ሰዎች የሆነ ሁለት ዓመት ያሳደሉ ከዛም በኋላ ይጠፋሉ ከሚዲያ ላይ ይጠፋሉ ከምድር ላይ ይጠፋሉ ጉርጋዶ ሲንደገቡ ወንዝ ሲገቡ አታቅሚ ይጠፍትን ብሉ ምክንያቱ ይደክማሉ እሳት እሳት እሳት የሚሉ ሰውዬ ሁሉ ጀንቦ ይዞ ታገኛሉ ሳንተክል እግዚአብሔር አንረዳም መጀመሪያ መተከል ነው ማስፈልጉ መጀመሪያ እንደገና ምንድን ነው መሰራት ያስፈልጋል ተፈርሳችሁ እንደገና መሰራት አለባችሁ እኔ ሙሉ ነኝ አንተ ሙሉ አይደለም አሁን ሰዎች እኮ ያበላሸ አያንፉላል አንተ ሙሉ አይደለም አንተ ጎድሎናል አንተ ሙሉ የምትሆነው ኢየሱስ ሲኖር ብቻ ነው ኢየሱስ ካለብህ ደግሞ አትረበሽም እስኪ አንድ አሜን በሉት ኢየሱስ ካለብህ አትረበሽም። ኢየሱስ ካለብህ ወንድም ላይ በር አዘጋም። አንተ ሙሉ አይደለም። ምንድን ነው ጎዶሎ ሆኔ ማለት ነው። ለመንፈስ አባት ለፕሮፌት ወይ ለአንድ አፖስተል ወይ ለአንድ ወንጌላዊ ወይ ለአንድ ፓስተር የሚጸለው ትውልድ አለ። አሁን የለ። ሙሉ ለራሱ ነው የሚጸለው። ይህ ምን ማለት ነው? በየቤታችን ላይ ብቻ እንጀራ እንፈልጋለን። እኛ እንጀራ ብቻ ነው የምንፈልገው። ቤተክርስቲያን ወይ ደግሞ ኢየሱስም የሚሰራ መሰረት ከረገጣችሁ ብቻ ነው ስንት ቀን የፈለገን የምንፈልገው ነገር ግን ማገኘት ነው ያልቻላችሁ። ተምራት ሲምፕል እዚጋብር አንተ ይኸው አንድ ማልቲ ቢሊነር ውስጥ ወስቶ አንተ ለመከተት አመት አይደለም የሚቀጥረው፣ ሰከንድ ነው የሚሰጥልኝ። አሜን በል። አመት አይቀጥርብኝ በዛ ወይም ትሪኖቹ ኦርጋናይዜሽን ወደ ትሪኖቹ ኦርጋናይዜሽን ለማስገባት እግዚአብሔር የዛሬ ሶስት ወር እመጣለሁ፣ አይልም። ሴከንድ ነው የሚሰጠው። ምንድን ነው እግዚአብሔር ቃል፣ ተመለስ፣ እኔም እመልስላለሁ። እሱ ሳይመለስ እኮ አንተ የምትፈልገው ነገር አይመለስም። እስኪ ነህ አድርገና እግዚአብሔር ሆይ ተመለስ ብሎ እስኪ እኔ እግዚአብሔር እንደዚህ ብሎኛል ዘንድ ነው 2025 ሀያ

በአዋጅ ብቻ ተአምራት ትጨብጣለህ። በአዋጅ ብቻ በር ክፍትላል። በአዋጅ ብቻ ደጆች ይበረግዳሉ። በአዋጅ ብቻ መስመር ይወጣላል። በአዋጅ ብቻ የተአምራት ገንዘብ ታገኛል። ዩ ዲክሌርስ ዩር ላይፍ አንድ ኔ ሞች አይ ዲክሌርስ ሚራከል ማኒ አይ ዲክሌርስ ሚራከል ቢዝነስ አይ ዲክሌርስ አኖይንት

መርጤ ታወራል። መርጤ ታገባያል። ሻባያራ መርጤ ይሄዳል። አሁን ወደ አንተ ቢዝነስ ሰው የማይመጣ ከሆነ መርጬ ይገባያል። ሻባያራ ሳተባ መርጤ ትበላል። ካለ ምግብ ከሌለ መርጬ ይበላል። አወጅበት። ራስ ላይ ተከብቶ ሊበር ታገኛል። ባሩ ተከብቶ ታገኛል ዳጆቹ ተበርግዶ ታገኛል ነገሩ ተቀናጅቶ ታገኛል ሲሴሙ ተዘርግቶ ታገኛል። ሃሌሉያ!